የወንዝ ሙላት ማለፍን በሚከተል ሚሊዮኖች ወደ ንጹህ ወንዝ በመውረድ ምስጋናቸውን ለዋቃ የሚያቀርቡበት መድረክ የመራራቅ የመነፋፈቅም ወቅቶች ማለፍ ወዳጅ ዘመድ ዘንድ ሊገናኝ እግሮቹ የሚታተሩበት ተናፋቂ ወቅት ኢሬቻም ኦረፍንፍኔና ሆራ አርሰዲ ሊከበር በጣት የሚቆጠሩ ቀናት ብቻ ቀርተውታል። በአዲስ አበባ ደግሞ የበዓሉ ታዳሚያን በሚያልፉባቸው ቦታዎች ሁሉ ይህ አለ በአግባቡ አና ኡፉ እያለን በገነጋን ፍተም ማለት ነው እና እንኳን ደህና መጣችሁ በአማርኛ ለማለት ነውና እንዲህ እያለን በጥሩ ሁኔታ እነሱን ተቀብለን ዝግጅት ላይ ነው። በሶስት መግቢያ በሮች የበዓሉን ታዳሚ ወደ መስቀል አደባባይ የምትሸኘው የጉለሌ ክፍለ ከተማም ታዳሚውን እንደ በዓሉ ሁሉ በፍቅር ለመቀበል ሙሉ ዝግጅት አድርጋለች። በተለይም ከሸገር ሲቲ ከተማ የሚመጡ በርካታ ነዋሪዎች አሉ። እነዚህ የሚመጡ ነዋሪዎችን እንዴት መቀበል አለብን፣ ሲመለሱም በምን አይነት አግባቡ ወደ የቤታቸው መመለስ አለብን በሚል ለዚህ ልመጥን የሚችል በቂ ዝግጅት አድርገናል ማለት ነው እንደ ክፍለ ከተማ። የአዲስ አበባ ውበት አንዱ ማሳያዋም ክፍለ ከተማዋ የኮሪደር ልማቱ የሰጣትን ሁሉ ለታዳሚው ለማካፈል ዝግጅቷን ማጠናቀቋን ዋና ስራ አስፈጻሚው ተናግረዋል። እየተሞሸረች ያለች ክፍለ ከተማ ነች፣ ጉለሌ ክፍለ ከተማ ማለት ነው። የወንዝ ዳርቻ ልማቶችን ብታይ የኮሪደር ልማት ስራዎችን ብታይ በጣም ያምራሉ። በየቀኑ እኔ ራሴ አዳዲስ ነገር ነው ማየው። የሚመጣው ሰው በእነዚህ ቦታዎች ላይ ተዝናንቶ እንዴት እንፈልጋለን እኛ ለምሳሌ አሁን ወደ ሽሮሜዳ መስመር ከስድስት ኪሎ እንጦጦ ድረስ ያለው የኮሪደር መንገዱን ብታየው፣ ይሄ በንግድ የቱሪዝም ስራው ላይ በርካታ የባለ አልባሳት ያለበት አሁን የሚመጣው እንግዳ ያለምንም ችግር በቂ ምርት አግኝቶ ገዝቶ እንዲሄድ ለዚህ የሚያስፈልጉ ቅድመ ዝግጅቶችን አድርገናል። ኤሜን ያነጋገራቸው ነዋሪዎችም የሬቻ ታዳሚዎች ክፍለ ከተማዋን ሲያቋርጡ ሁሉ ሙሉ አገልግሎት እንዲኖር ከወዲሁ ዝግጅት ተደርጓል ባይ ናት። ሬቻ ሲጀመር ፈጣሪን የምናመሰግንበት እርስ በርስ ሰው የሚገናኝበት ትልቅ በዓላችን ነው። እንደ ወጣት ከብሎክ ጀምሮ በውይይት በደንብ ግንዛቤ ከመስጠት አንጻር ብዙ ስራዎች ተሰርተዋል። ብዙ ዝግጅት አድርገናል። እንግዶቹን ደግሞ ለመቀበል በዚህ በሱሉልታም በአስኮ መስመርም የኛ ወረዳም ወረዳ ዘጠኝ በዚህ ስለሆነ በዛ የሚመጡት ሁሉም ዝግጅት አድርገናል። አገልግሎት ሰጪ ተቋማት እስከ ምሽት ድረስ አገልግሎት እንዲሰጡ በማድረግና ግንዛቤ በመፍጠር እንግዶች በምሽት ቢገቡም አገልግሎት እንዲያገኙ ሰፊ ዝግጅት አድርገናል። እንደ ጉለሌ ክፍለ ከተማ ጽዳት በማድረግ ሰላም ሰራዊታችንን በማጠናከር ሰላማችንን በአግባቡ እንዲያካሄዱልንና አካባቢያችንን ጽዱ እንዲያደርጉ አድርገን ዝግጅት አድርገናል። የሁሉም ብሔር ብሔረሰቦች በዓል የሆነውን እሬቻም ከማክበርም በሚዘል መንከባከብ ለነገው ትውልድ ማሻገር ከሁሉም ይጠበቃልም ተብሏል። እሬቻ ለኦሮሞ ሕዝብ ብቻ አይደለም። የኢትዮጵያን የመልካም ገጽታዋን የሚያሳይ በጣም ምርጥ ስነ ምግባር የሚመዘገብበት ሰዎች በመቻቻል በጋራ የሚኖሩበት ደስ የሚል በዓላችን ስለሆነ እንደ ኢትዮጵያ በጋራ ልንጠብቆ ይገባል። በዓሉ የሰላም፣ የደስታ፣ የፍቅር፣ የአንድነት፣ የመተሳሰብ አንዳችን ለአንዳችን የምንኖርበት የኢትዮጵያን የማንሰራራት ዘመን የምናረጋግጥበት በዓልም ጭምር እንዲሆንልን እመኛለሁ።